መድኃኒት ተፈነው እግዚአብሔር ለህዝቡ ወአዘዘ ሥርዓቶ ዘለዓለም። እግዚአብሔር መድኃኒቱን ለህዝቡ ላከ ዘለዓለማዊ የሆነውን ስርዓት አዘዘ። ስሙን ግሩም የሚያስፈራ ቅዱስ የተለየ የከበረ ለህዝቡ እግዚአብሔር መድኃኒትን ላከ። ለኔና ለእናንተ በጸቡ በሽታ በዘረኝነቱ በሽታ በትቢቱ በሽታ በጦርነቱ በሽታ አዎ፣ በመለያየቱ በሽታ ላለን መድኃኒቱ እሱ ልኮ የሰላሙን መድኃኒት የፍቅሩን መድኃኒት በውረት የመግባባቱን መድኃኒት የቸርነቱን ስራ እየሰራልን አምላካችን ይወርዳል። የማይገባኝ ብዙ ያሳደር ሲሆን ለእኔ ለጭንጋፉ እንኳ ሳይቀር ታየኝ። በትንሳኤው ያልተደሰቱ ያፈሩ አይሁድ ናቸው። ገንዘብ ሰጠው ጠባቂ መጣሁ ጠባቂ አስቀምጠው አልተነሳም እንዲባል ሁሉ ተባብለው ብዙ ነገር ቢባል መቼም ውሸት ውሸት ነውና፣ እውነቱ አያውቅም። ለጊዜው ተራራ ቢሆን ኋላ ድንበር አይሆንም። ለማታ ማታ እውነት ይረታ። ክርስቶስ ተነስቶ ለደቀ መዛሙርቱ ለሴቶች፣ ለሌሎች ሁሉ እንደገና ወንጌል መስበክ ሲጀምር አፈሯል። በትንሣኤው አፈሩ በመስቀሉ ዋጋቸው ተከፈለ የተባለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በወንጆን አገረ ስብከት በዳንግላ ወረዳ ለብዙ ዘመናት አላፊ ሆነው የመሩ አሁን ደግሞ ቁጥጥር ሁነው የሚሰሩ ታላቁ አባታችን የተከበሩ ቆሞት መላከ ምረት አቶአትግ የድንግል የዚህ ቤተክርስቲያን ቋሚ አገልጋይና የአካባቢዋ ቤተክርስቲያን በሁለት ተዘዋውሮ ቤተክርስቲያን እንዲገነባ የሚደቅሙ አባት የተከበሩ መምህር ዮሐንስ የዚህ ታላቁ ገብረት ትጓል ቤተ ክርስቲያን ስብከተ ወንጌል መምሪያ ኃላፊ እና የቅዳሴ መምህር መላከ ገነት ሻፊስ መልካሙ፣ ዋና አስተዳዳሪ የተከበራችሁ ሊቃውን ከቤተ ክርስቲያን መዘምራት፣ ካይናት አይን ከእግዚአብሔር ካይናት ልውካን ምስጢር ዲያቆናት፣ በደሙ ከታችነት መድኃኒዓለም የገዛችሁ የሚመናን አባቶች፣ እናቶች ወንድሞች እህቶች፣ በማደግም ያላችሁ ሕፃናት፣ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የሰዓታት የደቂቃት የዕለታት የአውራህ የዘመናት ባለቤት መድኃኔዓለም ከምድር ስካሪያም ድረስ ገፍ ብሎ በልውራኑ በመላይ ድቁሎ በኔና በናት እንዲሁም እርሱ በሚያውቁት መፍረት አንደበት ስሙ ለዘላለም የተመሰገነ ይሁን። መድኃኒት ከነው እግዚአብሔር ለህዝቡ ዋአዘዘ ስራቶ ዘለዓለም ቅዱስ ወድሩም ስመዚአሁም ጠዋት ያቆኑ የሰበከልል ነው መዝሙረኛው ቅዱስ ዳዊት በዘመረው መዝሙር 1 10 ቁጥር 9 እግዚአብሔር ለህዝቡ ላከ። እስኪ በኑትቃሉ እግዚአብሔር ላከ ስራቶ ዘላዓለም ዘላለማዊ የሆነውንም ሥርዓት አዘዘ ቅዱስ ወግሩም ስመዚያሁ ስሙም ግሩም የሚያስፈራ ቅዱስ የተለየ የከበረ ነው ብሎ ዳዊት ተናግሯል። ይህ መድኃኒት እግዚአብሔር የላከው መድኃኒት የተባለ ለህዝቡ የተላከ መድኃኒት ማነኛው መድኃኒት ነው ነው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳም በራሱ ጊዜ በራሱ ስልጣን አትብላ አትንካ ተብሎ ላና አትብላ ተብሎ ተበርጦ የተሰጠው አልጠብቅ ላ የተባለው በገነት ያሉትን እፅዋት እፅዋቱን አሁንቀአሁን ተቀንጥሰው ወይም ደግሞ አሁን ቆርጠናቸው ፍሬያቸው ወዲያውኑም ያፈሩ እፅዋት ናቸው። ከዚህ ዓለም እፅዋት የተለዩ አለው እነሱ እየበላ አትብላ የተባለው እፀ በለስን ትቶ ብላ ያለውን ብቻ እየበላ ብላም አትብላም ያላለው ዕፀ ሕይወትን ጠብቆ ኑሮ ቢሆን እሺ ዘመን እየኖረ ዕፀ ሕይወትን እየበላ ዘላለማዊ ሆኖ የኖረ ነበር። ነገር ግን አትብላ አታድርግ የተባለውን በማድረጉ በሐሙስ ዕለት ወመንፈቃን እትወለድ መወለድ ተወለድ ትክት በአምስት ቀን ተኩል ከልጅ ልጅ ተወልጄ በሜዳ ድኬ ተሰቅዬ ተገርፌ ሞቼ አድናሃለሁ ያለውን ቃል ኪዳን አምስት ሺ አምስት መቶ ዘመን ሲፈጸም እለቱ ሰዓቱ ሰዓት በዚያች ሰዓት በዚያች እለት ከሰማያ ሰማያት ወርዶ ከድንግል ተጠንሶ ተወልዶ ሰላሳ ዓመት ሲመላው በዮሐንስ እጅ ተጠምቆ በዳም ቆርንቶስ ገብቶ ሶስቱን አርስታጣው ድል ነስቶ ከዚህ በኋላ በቀራንዮ አደባባይ በአራተኛው ፋሲካ ወይም በሰላሳ ሶስት ሰላሳ አራት ዓመቱ ማለት ነው። በቀራንዮ አደባባይ ያ ቃል ኪዳን የተሰጠው አዳም እርሱ ካልተሰቀለ እርሱ ካልተገረፈ እርሱ ካልሞተ የማይድን መሆኑን ለማስረዳት በቀራንዮ አደባባይ አይሁድ ጠታኞች ጠልተው፣ ተመቀኝተው፣ ጸፍተው፣ ዘርፈው፣ ሰቅለው እንግዲህ በዚያ ቅድስት ነፍሱን ከቅድስ ሥጋው ለይቶ ወሆረ አበደሙ ቅህታ ትለብር ነሰው ወሰባ ከሎሙ ዘዛለ አስራ ወደ ነበረች ነፍስ ሄደ ነው የሚለው። ወሰበ ከሎም ለ ነፃነትን ሰበከላቸው። ነፃነት እንግዲህ የሚባለው በሲሆን ጨለማ በዲያብሎስ ግርማ ማስራው ከጊዜው ይኖር የነበሩ ነፍሳቱ ተሰቅሎ እስቲ ነፍሱ በስጋው ለይቶ በአደባባይ ማለት ነው ሄዶ በሲሆን ደሙን አፍሶ ስጋውን ቆርሶ የፈሰሰውን ደም መላይክ በብርሃን ቅዱስ ራይ ናአሉ ተቀብሎ ብርሃን ፅዋ ቢረጨው በመቃብር ያሉ ሙታን ሳይቀር ጥምቀትኗቸዋል። በሲሆን ላሉ ነፍሳት የዘረጋው እጁ የተሰጠለው እጁ እጁ ሲያሳያቸው ጥምቀቱኗቸው ከሲሆን ጨለማ ከዲያብሎስ ግርማ ነፃ ወቅተው ክርስቶስ ተንሣ ሙታን ብለን ሁለት ሳምንት ይሆናልና ነው መድኃኒቱን ለህዝቡ ላከ። መድኃኒት የተባለው እግዚአብሔር ወንድ ነው። አሁን በመላክ በመላላክ በፈቃድ አንድ ሲሆኑ ስለ ሥጋ እንግድነት መድኃኒቱን ላከ። መድኃኒቱ ያመኑበት፣ የወሰዱት፣ የተጠቀሙበት ትነውበታል። አላምን ያሉ አይሁዳውያን ዛሬም ተረፋ አይሁድ አላምን ያሉ ሰዎች ይኖራሉ። እነሱ አልተጠቀሙበት ያው መድኃኒትነቱ ፍቱን ነው። መድኃኒትነቱ በነፃ ያለ ምንም ገንዘብ ያለ ምንም ንዋል ይህን ከፍላችሁ ካልወራቶች ውስጥ የማይባለው ሁልጊዜ ቤተ ክርስቲያኗ በየሳምንቱ በየዕለቱ፣ በየወሩ አዎ ደሙን ስጋውን ቆርሳ ደሙን አፍስሳ ለዘላለም ሕይወት የሚሰጠው ሁልጊዜ እንግዲህ ለሚመናሉ እንዲታደር ከአይናት ይሰውታል በማይፈት ይተቀልሉታል። ስጋዬን ብሉ ደሜን ጠጡ ብሎ እራሱ ባለቤቱ በዮሐንስ ወንጌል ምራፍ ስድስት ቁጥር ሀምሳ ሦስት የተናገረውን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ብሎ ባስተላለፈው መርህ ቃል ቤተክርስቲያን በአሁኑ ጊዜ ትሰጣለች። ይህን መድኃኒት አልቀበልም የሚያለ ሰው እንግዲህ፣ ሰው መቼስ በሽተኛ ሆኖ ታማሚ ሆኖ ደውያ ግንቶት በአግባቡ መድኃኒቱ ሰብተሉ ካልተመረመረና ተመርምሮ መድኃኒት ካልወሰደ አይድንም።

ደሙን እንኩ ጠጡ፣ ለዓለም ሁሉ ቤዛ ሆኖ የሚበስ ገኔ ነው። ሥጋዬን ብሉ፣ ለዓለሙ ሁሉ ቤዛ ሆኖ ፈዋሽ ሆኖ አዳይ ነው ብሎ የሰጠውን ያንን ነው። በትንግቱ ዳዊት መድኃኒት የተፈለው እግዚአብሔር ነዙ ዋገረ ስርዓቱ በለዓለም ዘለዓለማዊ ስርዓት የተባለች ወይ ገላት፣ ሁል ጊዜ መነገር ያለባት ሁል ጊዜ መነበብ ያለባት ሁል ጊዜ መስጠር ያለባት ሁል ጊዜ ለሚመና ነው ምግብ ስለሆነች ስለሆነ ከለቻ ኢስራኤል ቢበላሉ እንዲመገባት ዘላለማዊ ስርዓት የተባለችው ህጉና ወንጌል ቅዱስ ወግሩ ስመዚያው ስሙ አስፈሪ ነው። ቅዱስ ነው። ልዩ ነው። ክቡር ነው። ያለ ይህ የበዳህ ያለ የራሱ ስም ነው። አስፈሪ ነው ብሎ በዚህ ብቻ አይበቃም። ስሙ ስሜ ሊ መሀሪ ወመስተሳይ ብሎ ሊቁም ይወስደዋል። ስሜ ይቅር ባይ ነው መድኃኒት ነው ይላል። ስለዚህ ይህን ይን መድኃኒት በእሱ ስም መጥተን እዚህ የመድኃኔ ዓለምን በዓል ሁል ጊዜ በየወሩ ናፍር ሰዎች ከደዌ ስጋ ከደዌ ነፍስ ይፈውሰላል። ደዌ ስጋ ካለብን ከሳል ከጉንፋን ብቻ ሳይሆን ብዙ ደዌዎች አሉ። ደዌ ነፍስ ከኃጢአት ይፈውሰላል። እዚህ በደረስነ ቁጥር ማለት ነው፣ ቀራንዮ ደረስነ ማለት ነው። እዚህ በመጣን ቁጥር ኢየሩሳሌምን ሄደን እንተሳለምን ማለት ነው። እዛም የተሰቀለው ኢየሱስ ክርስቶስ መድኃኒተ ዓለም ነው። ከዚህም የሚቀደሰው የሚሰለሰው ስጋው የሚፈተተው ደሙ የሚቀደው ራሱ መድኃኒተ ዓለም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ነው እንግዲህ ባለፈው ብዙ ነገር በእውነት በዚህ ሊቃውንቱ በዓሉና ክብረዋል። የዛሬ ወር ማለት ነው የስቅረሱ ለ እሱ ለከፈለው ውለታ እኛ አሁን ውለታ ቢሶች ነን። አንድ በአንድ ሰዓት ከፒላጦስ ፊት እንኳን ለቆመው መቆም ነው ያለ ዲያብሎስ ዳቆምሁ ማቆም እንኳ ሰማይ ኒ ዘከመዝ ሰማይ እንዲ ያለ ሰማይ ሌላ ሰማይ ነው ኑሮይ መላይክት ኒ ዘከመዝሉ መላይክ መላይክትም እንደነዚህ ያሉ ሌላ መላይክት ኑረውኝ ያለ ፍጥረታትም እንደነዚህ ያሉ ሌሎች ፍጥረታት ኑሮ በካሱ ባልበቃኝ ነበረ ብሎ ራሱ እንኳ ሲያምነዋል። ይቅር ባይ ነው ያለው እሱ። እንግዲህ መድኃኒቱ የበደለ አዳም ሲሆን ሕጉን የተላለፈ አዳም ሲሆን አትብላ የተባለውን የበላ አዳም ሲሆን አምላክነቱን የሻ አዳም ሲሆን ይህ ሁሉ እንደገና አንተ መደለኛ ነህ፣ እዛው ሲሆን ኑር አላለ። ራሱ ወርዶ ተወልዶ ተገፎ ተገርፎ አሁን ምራቃቸውን ተፍተውበት በቀራንዮ አደባባይ ራቁቱን ሳይራሩ አዎ፣ ቸንክረው ሰቅለው በዚያ እንኳ ሆኖ ወደ ሲኦል ወደ ሲኦል ነው በአካለ ነፍስ ወርዶ አዳም ጀምሮ ካገን ጀምሮ እስከ እርሱ እስከ ተወለደበት እስከ ተቀለበት ድረስ ያሉትን ነፍሳት አውጥቶ ከዛሬ ቀን ጀምሮ መርገመ ስጋ መርገመ ነፍስ ጠፍቷል። አዎ እነሆ ሰላም ለእናንተ ይሁን ብሎ በትንሣኤውም ያውጀላቸው። እንግዲህ ሶስት ቀን ነው ጉባኤ አድርጎ ከተነሳ በኋላ ያስተማረው፣ አንድ ቀን የዕለቱ የትንሣኤው፣ ሁለተኛ ለቶማስ ብሎ በሁለተኛው ትንሣኤ ቶማስ በዛን ሰዓት አልነበርምና፣ ሶስትኛ የጦሪያዶስ ነው። ይህን ስንል ሁልጊዜ ባ ባለሟኖቹ ለሐዋርያ ሳይቅልቅሮ አድያቅም አለት ጉባኤ ቀን ነው ያስተማረው፣ የምንሰማው እስከ እርገቱ ድረስ ትንሣኤው ይነገራል ሁልጊዜ ማለት

ወደ ራሱ ሊያደርሰን ርቀን የነበር ነው። ሊያቀርበን አው ወርቀን የነበር ነው። ሊያነሳ መነሳቱ ያ ነው። ሞተ በስጋ ይላል በስጋ ሞተ ወሕያው በመንፈስ በመለኮቱ ደግሞ ይሃወናል አው ወሖረ አበል ደም ቋት ትነብር ነፍሶሙ ወሰበከ ሎሙ ቢዛለ ታስራ ወደ ነበረች ነፍሳቸው ሄዳለ ወደ ሲኦል ማለት ነፍሳቸው ታስራ የነበረችበት ሲኦል ለ5500 ዘመን ያው ነፃነቱን አወጀላችሁ፣ ሰላም ለእናንተ ይሁን አስታረቋችሁ ብሎ መጀመሪያ ሆኖ ለማን ነው የተገለጠው? ለመላእክት፣ መላእክት ለሴቶች፣ ሴቶች ለእነ ቅዱስ ጴጥሮስ፣ አዎ እነ ቅዱስ ጴጥሮስ ለአስራ አንዱ ደቀ መዛሙርት። ከዚያ በኋላ ወደ ረኩሎሙ አዎ፣ ለቅዱስ ጳውሎስ ለያይቆ ወገኖች ላል የታየው ቅዱስ ጳውሎስ እንዲሁም በዚያ በአንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ ሲናገር ዘመስል ጻይጻ ለእኔ እንኳ ጭንጋፍ ለመሆኑ ታየኝ እያል ታየኝ የማይገባኝ ብዙ ያሳደርኩ ሲሆን ለእኔ ለጭንጋፉ እንኳ ሳይጠር ታየኝ። ክርስቶስ ከተነሳ በኋላ ያመነው ሐዋርያ እኮ ነው። እያልን የሐዋርያትን ማየት ማየት አድርጎ ማለት ነው። ስለዚህ እንዲህ አድርጎ እስከ ትንሣኤው ድረስ እንግዲህ፣ በትንሣኤው ያልተደሰቱ ያፈሩ አይሁድ ናቸው። ገንዘብ ሰጠው፣ ጠባቂ መጣሁ ጠባቂ አስቀምጠው፣ አልተነሳም እንዲባል ሁሉ ተባብለው ብዙ ነገር ቢባል መቼ ውሸት ውሸት ነው። እና እውነቱ አያውቅም፣ ለጊዜው ተራራ ቢሆን ባላ ደንበር አይሆንም። ለማታ ማታ እውነት ይረታ። ክርስቶስ ተነስቶ ለደቀ መዛሙርቱ፣ ለሴቶች፣ ለሌሎች ሁሉ እንደገና ወንጀል መስበት ሲጀምር አፈሩ። አይ በትንሳኤው ተአፍሩ ወተፈዱ በመስቀሉ በትንሳኤው አፈሩ በመስቀሉ ዋጋቸው ተከፈለ የተባለ ከእግረ መስቀሉ ስድስት መቶ ሙታል እስኪነሱ ድረስ ይህንን ታምራት አድርጓል። ስለዚህ መድኃኒት ለፈሞ እግዚአብሔር ለህዝቡ ለህዝቡ እግዚአብሔር መድኃኒትን ላከ ለእኔና ለእናንተ። በጸቡ በሽታ በዘረኝነቱ በሽታ በትቢቱ በሽታ በጦርነቱ በሽታ በመለያየቱ በሽታ ላለን መድኃኒቱ ስልኮ የሰላሙን መድኃኒት የፍቅሩን መድኃኒት በሁለት የመግባባቱን መድኃኒት የቸርነቱን ስራ እንዲሰራልን አምላካችን ይርዳል። ወስባት ተጋቢ